የጃንና የአልያ ፍቅር ክድሮ የበለጠ እንደውም በጣም በሆኑ እየጠባበቀ ነው ያለው። በተለይ ደግሞ ሚኒ ሰታ በጣም ብጥ ከቆይሽ በኋላ በመጨረሻም የእሷ የመጨረሻ ሁኔታ በጣም የሚያሳዝን ሆኖባቸዋል። አልያና ጂያን ደንግጠዋል። ስራከት ባንዴ በቀላ ነበር ሸክማቸውን ያቀለችው ስራከት። ከእሷ የሚጠበቀው ነገር በሙሉ እንዳረገች አይነት ስሜትም እየተሰማን ነው። አሊያ ደግሞ ሰዳከት ያረገችው ትክክል ስላልሆነ መከሰስ አለባት፣ መቀጠት አለባት የሚል አቋም ይዛለች። ጂያን ደግሞ ምንም ቢሆን ምንም አግዝሻለሁ ጎንሽ ነኝ እያል አልነበረም። ሁለቱ እንደዚህ ፍቅራቸው ጠንክሮ ሚኔ በአንድ በኩል እንዴት ተገደለች ለምን ተገደለች የሚሉትን ነገሮች ፖሊሶች እያጣሩ ኤጀመልም ቢሆን እያበደነ ያለው ኤጀመል ግን በራሱ ጥረት ብቻ ምንም የሚያረገው የሚያመጣው ነገር እንደሌለ ያውቃል። ስለዚህ መጀመሪያ ፖሊስ ጣቢያ ሄደው አንዳንድ ግርግር ከፈጠረ በኋላ አሁን ሙሉ ለሙሉ ሁሉን ነገር ያቆመው ይመስላል። የጃንና የያሊያ ፍቅር ግን በርትቷል። አሁን ሚኔ ከሆስፒታል ስትወጣ እያገኘ አልነበረም። የበሬሳ ሳጥን ተረርጋ ወደ መኪና እየገባች ነበረ። በርቀት ሲያዩ የነበረው ለተወሰነ ሰዓታቶች ወደቤት ቤት አይመለሱም፣ ገና የሚቀራቸው ነገር አለ። ይህም ሚዲያት የሚገኘው የአየር መንገድ ሄደው ሚኔ ከሚዲያት ስትወጣ ይሸኟታል። ስለዚህ ለተወሰነ ሰዓታት እዛው ይቆያሉ። ነገር ግን አሁን ሆቴል ነገር ያዙ። ከዛ ከላይ ወጥተው አብረው እያወሩ ነበረም። አሊያና ጂያን በጭራሽ ምንም ነገር ከዚህ በኋላ የሚለያያቸው አይመስሉም። እያቀፈች ነው። ከዛም በኋላ እየሳመችው ነበረ። ሁለቱም ድብን ያለ ፍቅር ውስጥ ናቸው። እንዲህ እንዲህ እያሉ ቀናቸውን ዋሉ። ከሰዓታቶች በኋላ ሲመሽ በቀጥታ ወደ ያዙት ክፍል እየመጡ ነበረ። ወደ ውስጥ እየገቡ ናቸው። እዛ ክፍል ውስጥ አንድ አልጋ ብቻ ነው ያለው፣ አንድ አልጋ ብቻ ነው ያለው። አንቺ ይገርማል እያለ ነበር። ልክ ነህ፣ ልክ ነህ፣ አንድ አልጋ ነው ያለው ምን ልናደረግ ነው አለችው። እኔም ያው ለብቼ እንዳልተኛ ሶፋ የለም ይላታል። አሁ ለእኔም ያች አረንጓዴ ወንበሬ የለችም አለችው እየሳቀች። እሱም እየሳቀ ነበረ። ከዚ አልያ አልያለሽ፣ እኔ እጅሽን ይዤ እጅሽን ይዤ መተኛት ፈልጋለሁ አብረሽ። እርግጠኛ ነኝ ኔ እጃንም ተኝቷል ይላታል። አሁ አሁ፣ ተኝቷል እስከ ወንድር ሰማ ይደክመዋል አለችውና ፍዝ ዝብላ ተመለከተችው። አንቺ ማቀፍ ፈልጋለሁ ያላት ነገር በጣም እየገረማት ነው። ከዛም በኋላ በቃሽ፣ ጋደም እንበል ትላለች። ረጋ ብላ አልጋው ላይ ተቀመጠች። ጀርባዋን ሰጥታው እሱ እስኪተኛ ድረስ እየጠበቀችው ያለ ይመስላል። ከዛ ቶሎ ብላ በጀርባው ጋደም አለች። እሱም በጀርባው ጋደም አለ። ከዛ ሁለቱ መሳሳቅ ጀመሩ። አይገርምም። በዚህ ሁሉ መሃል፣ በዚህ ሁሉ ብጥብጥ መሃል ነፍሴ እንደዚህ መረጋጋቷ በጣም እየገረመኝ ነው። ለምዶን አላውቅም። ካንቺ ጋር ሰውን ሰላም ይሰማኛል። ውስጤ ከዚህ በኋላ ምንም አይነት መበጣበጥ የለም። ውስጤ ሰላም ነው የሚሆነው። ውስጤ እርፍ ይላል እያለ ነበር። ዞር ብሎ ተመለከታት። እሷም ተመለከተችው። ምክንያቱም ካንቺ ጋር ነኝ። ካንቺ ጋር ሰውን እንደዚህ ነው። ሁሉም ነገር ቀጥ ይላል። ሁሉም ነገር ቀጥ ብሎ ይቆማል፣ እያለት የበለጠ እየቀረበ ነው። ሁለቱም መሳሳቅ ጀመሩ። ከዛም በኋላ ጀርባዋን ሰጥታው ተኛች። እያቀፋን ነበረ ሁለቱም ተቃቅፎ፣ በዚህ መንገድ እንቅልፋቸውን እየተኙ ናቸው። በእጧት ሚኔ ልሸኛት ወደ ሚዲያት የአየር መንገድ እየዱ ናቸው። የሚኔ ሴት ልጅ መታለች። የእናቷ ነገር አስገርሟታል። እናቷን አሁን በሬሳ ሳጥን ተጠቅልላ መኪና ላይ ስታያት ግርም ብሏት መኪናውን ስትመለከት ነበር። ድንገት እነ ጂያንና አሊያ መጡም፣ ሁለቱም ከመኪናው ወጡ። ከመኪናው ወጥተው በርቀት እያዩዋን ነበረ። የሚኔ ልጅ ትኩር ብላ ጂያንን እንዲሁም አሊያን አየቻቸው። ፊቷ ላይ የሚታየው መገረምም፣ በቀልም፣ ቁጭትም፣ ጸጸትም ነበረ። እቺ ትንሽ ይጻለች። አሁንም ዝም ብላ ትመለከታቸው አሊያ ማልቀስ ጀመረች ከዛ ሁሉም ሬሳውን መኪና ላይ ከጫኑ በኋላ አብሯት አንድ ሰው ነበር የሚፈራረመውን ነገር እየፈራረመ በመጨረሻ ወደ አውሮፕላን ሊያስገቧን ነበረ ጂያን አይኑን ዝቅ አድርጎ መሬት መሬት ይመለከታል አንገቱን ደፋ የሚኔ ልጅን ብትሆን ወደ ሰው ተጠጋችና አብሯት ወደፊት ይራመዳል ሌሎች ወንዶችም መጥተው ሬሳውን ይዘው በቀጥታም ወደ አውሮፕላኑ እያስጠጉ ነበረ እሷ ግን ትንሽ ከተራመደች በኋላ አብሯት ከነበረው ሰውዬ ጋር አሁንም ቆመች ቆመችና በተለይ ደግሞ አሊያን ትኩር ብላ ያየቻን ነው የሆን ነገር የምታውቅ ይመስላል ጂያንን ፍጥጥ ብላ አየችው ያላቸው አስተያየቷ አስጨነቃቸው። እሷ ለረዥም ሰከንዶች ፍጥጥ ብላ እየቻየቻየችና ጉዞዋን ቀጠለች፣ ሄደች። አውሮፕላኑ እስኪነሳ ድረስ እየተመለከቱ ነበረ። በመጨረሻም አውሮፕላኑ ተነስቶ ሄደ። አሊያይን ጊዜ ወደ ጂያን እየቀረበች ጂያን ተረጋጋ፣ አንተ ምንም ያረከው ነገር የለም፣ ትለምደዋለ ትለምደዋለ፣ ይህም መልመድ አለብን እያለችው ነበረ። መኪና ውስጥ ገቡ። መኪና ውስጥ ገብተው በቀጥታ ወደ ቤት እየመጡ ናቸው። ሰዳከት እነሱ እስከሚመጡ ድረስ ቁጭ ብላ እየጠበቀቻቸው ነበረ። አሊያና ጂያን ከመኪና እንደወረዱ በቀጥታ ህፃኑን ጂያንን እያገኙን ነበረ። ጣሊያ ሮጣ እያቀፈችው ነበረ። ከዚያ ይሳሳቃሉ። አሁን መጨናነቅ የለም ጨዋታ ብቻ ነው። ሰዳከት ከላይ ሆና እያየች ነው። እንዴት በአንድ ጊዜ ያ የጭንቀት ደመና ከቤታቸው እንደተገፈፈ ብዙ ታስተውላለች። ከነ ከድር ጋር ያደረገውን ነገር ትልቅ ኬክ እንደበላ ለናቱ እየነገራት ከዛ እሷን ብትሆን ወደ ውስጥ እየተመለሰች ሰዳከትን ቀና ብላ አየቻት። ገለማ መጠቻት። ሰዳከትን ብትሆን ኮስትር ብላ ስታያት ነበር። ከዛ አለና ጂያን በደረጃ የወጡ ናቸው። ሰዳከቴን ጊዜ በሩጋ ቆማ ጠብቃቸዋለች። እሺ፣ እንዴት እንኳን ደህና መጣችሁ ምን አዲስ ነገር አለች ትለው ነበረ። ከያም እየመጣ ነበረ። እማዬ ያው ሸኝ ታናታል ሚኔ በመጨረሻ ሄዳለች ብሎ ተናገረ። ሰዳከት ዞር ብላ አሊያን አየቻት። አንቺ እንዴት ነው እኔ ላይ ክስ አቀረብሽብኝ እንዴ ጠቆምሽብኝ እንዴ ብላ ሰዳከት ኮስተር ብላ እየጠቅቻን ነበረ። ይህን ብታርጊ ከባድ ነው እያለቻን ነበር። እንዳሞክሪው ምክንያቱም እንደኔ ውለታ የሚውልልሽ ሰው በህይወት ዘመን አታገኝም። ተመልከች አሁን ምን አይነት ደስታ ውስጥ እንደገባሽ ትላታለች። ነገር ግን አሊያም ዝም ብላ መሬ መሬት ትመለከታለች። እማዬ በቃ በቃ ተይብቃሽ አሊያ ነይንድ እያል ነበር። አዎ አዎ፣ ልክ ነኝ፣ ልክ ነኝ። ይኸውልህ ምክንያቱም ሚስትህ ይህን ነገር ያደረግኩት ተገድጄ እንደሆነ ታውቃለች፣ በግዴታ እንደሆንኩ እንደሆነ ታውቃለች። ፈልጊ ያረሜ ነገር የመጣው እና አስረዳት አስረዳት ላይ ገባ ይችላል አስፈላጊ ስለሆነ ነበር ያን ነገር የፈጸምኩት። ደግሞ መስዋዕትነት ነው፣ በቅንጦት የሚደረግ ነገር አይደለም ስትል ጂያን አሊያን እንግባ በቃ ይላታል። ቆይ ጂያን ቆይ አንዴ አንዴ፣ ይኸውልሽ ወይዘሮ ሰራከት ይህን የምትይኝ አሁን አንቺ ህሊናሽን ለማረጋጋት ብለሽ ነው የጋሉን ህሊናሽን ጸጥ እንዲ ለማድረግ ብለሽ ነው። አትልፊ፣ ከባድ ነው የሚሆነው። አሁ እኔን ታስቆምኛለሽ፣ እኔን ዝም ማስባል ትችያለሽ። ነገር ግን ህሊናሽን ዝም ማስባል ሪፍሌክት ትችያለሽ፣ ይሳካልሽ አልሆንልሻል። እንደዛ እንደምታስብ እንኳን ቀላል አይመስለኝ። አዎ ቀላል አይደለም ብላት ገባች። ሰዳከት እንዲህ ብላት ከገባች በኋላ አሊያ እንባ የተናነቃ አልነበረም። ከያም ቢሆን እናቱን ትቷት ይሄዳል። ሰዳከት ዚጋ ያረገችውን ነገር ማንም ሰው በበጎ ነገር እየወሰደው አይደለም። ግን ደግሞ ሚኔ ሄዳ ብትናገር ኖሮ ሌላ ሲኦል ነበር የሚከፈተው። በአንድ በኩል አሊያ ና ጃን ከገቡ በኋላ እየተጫወቱ እየወሩ ናቸው። ፍቅራቸው ወደፊት እየገፋ ወደፊት መጠኑ እየጨመረ በተለይ ደግሞ ትናንትና ማታ ወንድ ልጅ መውለድ እፈልጋለሁ ብሏን ነበር እዛ አልጋቸው ላይ ጋደም ብለው ነው ፈገግ ብላ ስታዩ ነበረ። ይህ አረንጓዴ መብራት ይመስላል። በአንድ በኩል አሁን ደግሞ አብረው ናቸው። አብረ ሆነው በቃ እንውጣ፣ አብረን እኔም ሸኝሻለሁ እያላት ድንገት ኤሮል የደወለለት ከዚህ በኋላ ነገሮች በተመሳይ መንገድ የሚቀጥል አይመስልም። ሄሎ ጂያን፣ ጂያን ከሆስፒታል ተደውሎ ላይ ነበረ። ኤሜል ባኪር የምትባለ ሴት ከከፍተኛ ክትትል ወታለች፣ ለተወሰነ ጊዜ አገግማለች። ምን ልናደርግ ነው? ሄደ ታናግራታለህ፣ ታናግራታለህ እያሉ ነበረ። ጥሩጥሩ የሴትኛው ክፍሏ ንገረኛ ሲሉ ነበረ። እሺ ሁለተኛ ወለል ላይ ቁጥር ስድስት ይለዋል። ጥሩጥሩ ሄዳለሁ በቃ ብሎ ስልኩን ዘጋው። ሊወጣ ነው። ምን ተፈጠረ ችግራ አለችው አይ፣ ምንም ኤሮል ደውሎልኝ ነበር፣ ወደ ካምፓኒው መሄድ አለብኝ፣ እዛ ማግኘት ያለብኝ አንድ አስቸኳይ ጉዳይ አለ ይላታል። ጥሩ በቃ እንውጣ አብረን አለችው። አብረው ተያይዘው እየወጡ ናቸው። ሆስፒታል ድረስ ደረሱም እሱም የመጣ ሆስፒታል ነበረ። ከዛ ግን መኪና ውስጥ ሆነው በቃ ጃ ሊድ ብላው ከመኪና ወረደች። ከመቶ መቶ በሩን እየከፈተ ነበረ። ፈገግ ብላ ከመኪና ወርዳ ወደ ውስጥ እየገባች ነው። ጂያን እስክትሄድ ሙሉ ለሙሉ ከእይታ እስክትሰወር ድረስ መኪና ውስጥ ይመለከታታል። ወንድሜ ለምንድነው ግን ዚህ የጠራኸኝ? ካምፓኒ ምናምን ነገር አለ የምትሄደው እዛ ኮ መገናኘት እኮ እንችል ነበረ። ምንድነው አልገባኝም ይገኝም ይለዋል። ከቆንዴ ቆንዴ እያለው ነበረ። ቢሆን ከእይታቸው እስክትሰወር እየተመለከቷት ነው። እጠፍ ስትል ውጣ ውጣ እያለው ከመኪና እየወጡ ነበረ። ምንድን ነው አልገባኝም ይለዋል። አሊያ እኛን ማየት የለባትም። እሺ፣ ወደ ኤሜል ባኪር ክፍል ነው የምንሄደው። አዎ፣ እስኪ እሷን ሴትየዋን ጠይቃት እያሉ ነበር። አሊያ እነሱን ማየት እንደሌለባት እየነገረው በጎን በር በኩል ገቦ ገቡና በመጨረሻም ወለሉ ላይ ደረሱ። ክፍሉን እየፈለጉ ናቸው። በመጨረሻም ደረሱበት። ከዛ ገቡ። ኢሜል ስታያቸው ነቃ ብላ ነበረ። ይህም ከከፍተኛ ክትትል ወታለች። ገናውንም ቢሆን የጤና ሁኔታ አሳሳቢ ነው ያለው ጂያንና ሁለተኛ ውስጥ ገቡ ኢሜል ፈጣሪ ሁሉን ነገር ያቅልልሽ አንችን የተፈጠረው ነገር በጣም አዝናለሁ እንግዲህ ማለት በዚህ ሁኔታም ሆነን አንችን ለማናገር መምጣታችን በጣም ያሳዝናል ግን አንቺን በማናገር ብቻ የሚፈታ ስለሆነ ነው እባክሽና ተረጅኝ እያል አልነበረም ፍጥጥ ብላ አየችው ምን እንደሚጠቃ ታውቃለች እኔ ምለው የዛለት ባሌ ነው እዚህ መቃብር ውስጥ ያለው ብለሽ ነበረ ልሽ ማለት እዚጋ ስህተት ተፈጥሮ መሆን አለበት አ እንዴ ስህተት ነው መሆን ያለበት አላት ከዛ እሷ እያጣጠረች ስህተት የሚባል ነገር የለም አለችው እንዴት ነው ስህተት የማይሆነው ፈጣሪ ሆይ ምን ማለት ነው ልሽ የኔ ስም አልቦራ ነው። እዛ መቃብር የተቀበረው ደግሞ ቦራን አልቦራ ነው። እንዴት ነው ይሄ ስህተት የማይሆነው? በይ ነገርኝ እስኪ። እንዴት ነው የእሱ ሚስት የምትኙ? አንቺ ታዲያ ማነሽ? ማነሽ? ታዲያ እንዴት ነው ስህተት የማይሆነው? እያለ ላይ የጤቃን ንብር ጮክ እያለ መነታረክ ጀመሩ። ቦራን አልቦራ አይደለም፣ እዛ እዛ ቦታ ላይ የተኛው እዛ የተቀበረው ቦራን አልቦራ አይደለም አለችው። ይህ ነገር ድንጋጤ ለቀቀባቸው። በተለይ ጃን በጣም ነበር የፈራው። በአንድ በኩል ከያ ደግሞ ምን እያለች ነው? ማቤት እዛ ቦታ ላይ እዛ ቦታ ላይ ቦራን አልቦራ አይደለም የተቀበረው ማለት ነው? እንዴት ነው ሊሆን የሚችለው እንደዛ እያለ ጠየቃት። ምክንያቱም እዛ ቦታ ላይ የተቀበረው የኔ ባለቤት ኦማር ነው እንጂ ሺ ቦራን አል ቦራ አደለም እያለች ነበረ። እንደዚህ ስትል ተደናገጡ፣ በረገጉ እሷ እያጣጣረች ነበረ የምትናገረ ሁኔታ ምንም ቀልድ አይመስልም። ጃኒ እየጠየቀን ያለው ምን ማለት ነው ምን ማለት ነው ይላል። ከምቢን በፊት ምን እያልሽን ያለሽው እንዲህ ማ ቀልድ መሆን አለበት እንዴ? ምንድን ነው እዛ ቦታ ላይ ቦራናል ቦራ አደለም ማለት ምን ማለት ነው? እንዴት ነው እንዴ በአይናችን እያየና እንደ የተቀበረው ምንድን ነው እያል ነበር። ቦራናል ቦራ አደለም እያልኳችሁ እኮ ነው ትላለች እያጣጣረች። በጣም የልብ ምቷ እየጨመረ ግፊቷ እየጨመረ ሳይታሰብ እየታመመች ነበረ፣ ረች ሴት እየቀሸች ነው። ምንድን ነው የምታወራው ጃኒውን ነገር በል እንጂ ይለዋል እሷ እየታመመች ነው። ይሉሽ እዛ ቦታ ላይ ያለው የቦራን አልቦራ መቃብር ነው ስሜት የመለጽ ነገር አታወሪ ይላል ካያ። እሷ ግን እየታመመች ነው፣ የሆነ ሰው ጥራ ይጠራ ይለዋል ካያ። ዶክተር ዶክተር እያለ ወጥቶ ይጣራል ኤሜል። በጣም መታመም ጀመረች። ዶክተሮቹ መጡ። ውጥውጡ እናንተ ገዚ እያሏቸው ነበረ ጃንና ካያ ተደናግጠው ወጡ። ተደናግጠው እየወጡ አልያ በጀርባ በኩል እየመጣች ነበረ ረቼ። ታብዳለች፣ እብድ ነገር ናት። ምንድ ነው የምትለው ቦራን የምትለው ለምንድን ነው እየገባኝ ኳ አለ። ምንድነው ነገሩ እያለ ነበረ። ኤሜልን የዟት ወደ ከፍተኛ ክትትል መልሶ እያስገቧል ነበረ። አልያ እየመጣች ነው። አየዋት አየዋት ይሏል ጂያን የሆነ ጥግጋ ተደብቆ ማየት ጀመረም። አሊያ እየመጣች ነው። ከዛ በኋላ ምን ሆና ነው ብላ ስላይ እየጠየቀች ትንሽ እንደገና ተነሳባት፣ እያሉ እየገፉ ወደ ሌላ ክፍል እያስገቧን ነበረም። ከዛ አሊያ ወደ ራሷ ቢሮ እየገባች ነው። ጂያን እንደነገጠ አሁንም ዝቅ ብሎ ሲመለከት፣ አሊያ የለች አሊያ ሄዳለች። ሄዳለች ምንድነው የምናደርገው ይለዋል። ጂያን በጣም ከመፍራቱ የተነሳ ልቡ በሃይለኛው እየመታ ነበረ። አሁን ወደ ቢሮ ተመለሱ። ጃን ዚጋን ያልገባኝ ነገር ኤሜል ባኪር የምትባለው ሴት ከኦማር ባኪር ጋር መገባት ሆን የሚያሳይ ምንም አይነት ይፋዊ ህጋዊ የሆነ ወረቀት የለም። ምንም ማስረጃ የለም። ምናልባት ቶሮንቶ ይሆናል የተጋቡት። ምናልባት ደግሞ ይሄ ባህላዊ የእምነት ጋብቻ ሊሆን ይችላል። ምክንያቱም እንደ የኦማር ባኪር ሞት በተመለከተ ምንም አይነት ሪከርድ የለም፣ ምንም አይነት መረጃ የለም። ኦማር ባኪር ምንም አይነት መረጃ የለውም። እንደገና ሀገሩንም ሲለቅ ቶሮንቶንም ሲለቅ የሚያሳይ ምንም አይነት መረጃ የለም። ሁሉም መረጃ ጠፍተዋል። ምንም አይነት ሪከርድ የለም። እንደዚህ ነው እንደዛ ነው ብለን የምንወሰነው ነገር የለም ላ ሌላስ ይላል ጂያን። የኤምል ባኪረን ስልክ በደንብ ስመለከን ነበር፣ እና ወደ አንድ ቁጥር በተደጋጋሚ ይደወላል እና ጥርጣሬ ይጭራል። ነገር ይሄ ሰውዬ ደግሞ ካናዳ ነው የሚኖረው ቡርጋን ቸለቢ ይባላል ብሎ ተናገረ። ማን ማን እያለ ጂያን ይጠይቃል። መልሶ ስሙን ነገረው። ይህን ሰውዬ እየመረመር ነው ነበረ። የሚገርም ነገር ከስምንት ወራቶች በፊት ከካናዳ ተመልሷል። ኢስታንቡል ነው የሚኖረው። ከታላቁ ባዛር ገበያ መሀል ላይ ነው የሚኖረው። የራሱ የሰዓት መሸጫ መደብር አለው ብሎ ተናገረ። ጂያን አሁንም ስሙን እየጠየቀ ነው። ስሙን ነገሩት ቡርጋን ቸለቢ ጥሩ ኢስታንቡል ነው የሚገኘው በእርግጠኝነት ሰውዬ የሆነ የሚያውቀው ነገር አለ ስለዚህ ሁላችንም ከካያና ከኤሮል በስተቀር ወደ ኢስታንቡል እንሄዳለን እዚህ ሄደን የሚሆነው ነገር እናያለን እያለ ነበር እንዴ ምን ማለት ነው እንዴት እኔ እንዴት አልሄድም እያል ነበረ እዚህ ያሉትን ጉዳዮች ዝቅ አርገ ማየት የለብንም ከኤሮል ጋር ሆናችሁ ትጨራርሳላችሁ በአሁኑ ከበድ ከበድ ያለብን ጉዳይ እየመጣ ነው መፈራረም መጨራረስ ያለብን ወረቀት ካለ ትጨራርሳለ ስራችን በእኛ ምክንያት መጓዘት የለበትም ለማንኛውም ኢስታንቡል ለመሄድ እንዘጋጅ ይላል ጂያን በመጨረሻም ወሰነ ማታ ላይ እነ አሊያ ተሰብስበው ራታቸውን ሊበሉ ናቸው እስካሁን ድረስ ጂያን እና ካያ የሉም እንዴ ብላ ሰዳከት እየጠቀች ነበረ። ይመጣል ትላለች። አለያም እዛ ህጻኑ ጃን በቃ አራቴን በለው ሊድ ብሎ ከተቀመጠበት ሲነሳ ካህና ጃን መጡ፣ ጃን ከያ ተቀመጡ፣ አራታችሁም ብሎ እያለች ሰዳከት ትጠይቃለች። ከዛ ጃን አያ እንቀመጥም፣ አንቀመጥም፣ ወደ ሶሪያ መሄዳለብኝ ድንበር አካባቢ ላይ ከበደለ ጉዳይ ተፈጥሯል። ማለት መፈታት የሚችል ጉዳይ ነው። ለተወሰነ ሰዓታት እዛ እንቆያለን። መጀመሪያ ወደ ድንበር እንሄዳለን፣ ከዛ ደግሞ ወደ ሶሪያ እንሄዳለን እያለ ተናገረ። ሰዳከት ደነገጠች። ጃን፣ ምን እየሆነን ያለው ምንድን ነው ነገሩ አለችው። እማዬ፣ ሁኔታው አስቸጋሪ ክስለ ነው። ማለት ሊፈታ የማይችል ነገር አይደለም። ይገባኛል ነገር ግን ደግሞ በቃ መስተካከል አለበት መሄድ አለብን፣ ይላል አሊያም ደነገጠች። ይህ ድንገት የመጣ ነገር ነው። እነ ጂያን ማታውን ነበር ወደ ኢስታንቡል ለመሄድ ያሰቡት። እሺ ይሁለ ማለት በቻልኮ ፍጥነት ና አለበዚያ ትናፍቀኛለ እያለች እያቀፈችው ነበረም። በዚህ መንገድ ሚስቱንም አልያን እናቱንም ተሰናብቶ እየሄደ ነው። ሰዳከት ግን ጠረጣሪዋ ከባድ ነው፣ እየጠረጠረቻቸው ነበረም። ጂያን እያመነታ ጭንቅላቱን እያሻሸ ወደ መኪናው ሊገባ ዞር ብለው አሊያን ይመለከታታል። አሁን ሄዶ የሚጋፈጠው ከትልቅ ተራራ ጋር ነው። ውስጡ ፍርሃት ሞልቷል። ሰዳከት ዞር ብለ አልያን ትመለከታታለች እነ ጂያን ኢስታንቡል ደረሱ። ኢስታንቡል እዛ የተጠረጠረው ገበያ መሃል ላይ ደርሰው በቀጥታ ወደ ሰውየው የሰዓት መደብር ሊገቡ ናቸው። በረጋ ቆመው ተመካከሩና ገቡ። ከድር በረጋን እንዲጠብቅ ነገረው። እሱና ሙዛፈር ገቡ። ወደ ውስጥ እንደገቡ ሰውየው ዞር ብሎ ተመለከታቸው። ሰላም ሰላም እያል ነበር ጂያን የገባው። ሰላም ሰላም ይላል ሰውየ መልሶም እዛ። ጂያን ዝም ብሎ ሰዓቶቹን መመልከት ጀመረ። ምንፈልገ ነው ወንድሜ እያሉ ነበረ ቡርጁን ቻሌብ የሚባሉ ሰውዬ። ሰዓት ፈልጌ ነው የመጣሁት ሰዓቶች በጣም ደስ ይሉኛል በተለያየ ዲዛይን ይለዋል። ያው እንግዲህ ከጊዜ ጋር በጣም ብዙ ግንኙነት እያለው ሰው በደንብ አድርጎ የሰዓትን ትርጉም ይረዳል ምክንያቱም አንዳንድ ሰዓቶች በጭራሽ ወደኋላ አይደለም የሚሄዱት ወደፊት ነው የሚሄዱት በጣም ደግሞ ይፈጥናሉ እያሉ ነበር ሰዓትን ብቻ እንደማይቆጥሩ ነገረው ቅኔ መሆኑ ነው ከዛ በኋላ ሄዶ ሌላውን በሬ ተቀመጠ እሺ ምን አይነት ሰዓት ነው የፈለግከው ይለዋል ከዛ በኋላ ጂያን እኔ ጂያን አልቦራ እባላለሁ አለው እኔ ደግሞ ቮርጉን ቻሌቢ ይባላለሁ አለው ኤመል በኬር የምትባል ሴት ታውቃለህ ብሎ ጠየቀው አለ አላስታውስኳትም እስኪ ስለ እሷ በደንብ ንገረኝ እያለ ጂያን ይናገራሉ ከዛ ቮርጉን ቻሌቢ የሚባለው ሰውዬ አሁንም ቢሆን ለመሸሽ እየሞከር ያለን ይመስለው ከዛ ሙዛፈር እንዴት አታስታውሳትም ጊዜ አንድ የምትደዋወሉት ምክንያቱም ስልኳን ቼክ ስናደርግ ከአንተ ጋር ብዙ ጊዜ ትደዋወላለች ብዙ ጊዜ ታወራላችሁ፣ አለው። አይ አሁ እናንተ ቶሮንቶ እያለውኝ በተደጋጋሚ ስደውልልኝ የነበረችን ሴት ነው የምትሉት? የሆነች አጠር ያለች ሴት የሆነ አይኗ የሆነ ቀላ ነገር ያለ። በነገራችን ላይ እሷ ሴት ለስራ ትፈልጋ ነበረ ምላችሁ ለስራ እርዳታ ትፈልጋለች በአንድ ወቅት እኔ ተቆጣጣሪ የነበርኩኝ የሆነ ቦታና ስራ እንዳገናኛ ትፈልጋለች ብሎ በጣም ብዙ ምክንያት ዘረዘረ። ጃን እያመኑ አይደለም። ድንገት መሳቢያውን እየከፈተ የቦራን አልቦራ የወንድሙን ሚስባህ እያየው ነበረ። ይህ ከአባቱ የተበረከተልን ነበረ ከአባቱ ወደ ቦራን የተበረከተው ይህን ስጦታ ሚስባን ሲያዩ መሳበስ አስታወሰው። በደንብ ተጨባበጡና ወጡ። ጂያን ግን ጠርጥሯል። ያውቃል ይህ ሰውዬ ያውቃል ያውቃል እያለ ነበረ በምሬት። ከዛም በኋላ ቡርጉን ቻሌ የሚባሉ ሰውዬ ሱቁን ዘግቶ እስኪወጣረስ ተደብቀው ሊጠብቁት ወሰኑም። አሊያ ግን ጂያን በሄደበት በዚህ ሰዓት ላይ ፍቅሯ እየተብሰለሰለ ነው ያለው። ብዙ ነገሮችን እያሰበች ነው ያለው። አልጋዋ ላይ ተቀምጣ አሰበች። አሰበችና የጂያንን እየሷንና የልጇን ፎቶ ትመለከት ጀመረ። እሱ ከዚህ ቀደም የሰጣትን ያንገት ሀብል በእጇ እየነካካችሁ ነው። ይህም እዛ ውስጥ ሁለት ፎቶችን ትን ፎቶችን ማስገባት ትችላለች። እሷውን ያስገባችው የልጇን ነው። አሁን ግን የጂያንን ፎቶ ማስገባት አለብኝ ብላ አሰበች። አሁንም ማሰባ እንደቀጠለች ነው። እነጂያን ይሄ ባለሱቅ እስኪወጣ ድረስ እየጠበቁ ናቸው። ከቆይ እንታገስ፣ እንታገስ ይላል ጂያን። በመጨረሻም ሰውየ ወጣ። ሲወጣ ይከታተሉታል። ለሶስት ለሶስት እየተከታተሉት ያ። በሌላ በኩል የጂያንን ትንሽዬ ጉርድ ፎቶ በመቀስ ልትቆራርጠው ነው። በመቀስ ከቆራረጠች በኋላ ፎቶን ውስጥ ልትከት ነው። ጂያን ትዝ ይላታል። አብረው የሚገርም የፍቅር ጊዜ ሲያሳልፉ እያስታወሰች ነበረ። እነጂያን ግን ያንን ሰው ይከተሉታል። በመጨሻም ወደ አንድ ቤት ገባ። ሊፍት ውስጥ ገባ። ከዛም በኋላ እነጂያን በደረጃው እየወጡ ናቸው፣ እየሩጡ ናቸው። አሊያ ከጂያን ጋር ያላትን ነገር በሙሉ ጥበቅበቅ እያረገች ነው። ፎቶን ቆራርጣ ያ የአንገታ ብሏ ውስጥ እየከተተች ነበረም፣ እየከተተችው ስትሰማው በአንድ በኩል ቡርጉን ቺሌብ የሚባሉ ሰውዬ ሊፍቱን ከወጣ በኋላ ወደ ሆነ ክፍል ሊገባ ነው። በድንገት እነጂያን እየመጡ ናቸው። እሱ ቀድሞ ሽጉጥ ላይወጣ ነበረ፣ እነሱ ግን ቀደሙት። እንዳትንቀሳቀስ እንዳትንቀሳቀስ፣ እጅ ወደላይ፣ እጅ ወደላይ ይሏል። ጂያን እየቀረበ ሰውዬው ፍዝዝ ብሎ እያያቸው ነበር ነበረም እነ ከድርም ይከተሉታል። ከዛ ጂያን ወደ ውስጥ ገባ። ወደ ውስጥ እየገባ ምንድነው እዚህ ክፍል የተደበቀው ብሎ እያመራ፣ አሊያ ፎቶን ውስጥ ከታ ብዙ ስትመሳሰት። ነገር ግን ጂያን እዚህ ጋር በህይወቱ ከባድ ከሆነ ነገር ጋር እየተጋፈጠ ነው። ድንገት ነቀይ መጋረጃ ነው ዞሮ ሲያደርገው ወንድሞ በከፍተኛ ሕክምና ክትትል ውስጥ ይገኛል። እዛ ተኝቷል። ቦራን አልሞተም። ቦራን ሳይሞት ቀርቷል። አልተቀበረም። ለወራት በአልቦራ ቤተሰብ ውስጥ የታፈነው ሚስጥር አሁን ወጥቷል። ጂያን ቦራን እንዳልሞት አረጋግጧል። አሊያ የናታቀም ጂያን ቶሎ ብላ የባሏን ወንድም እየተጠባበቀች ነበረ። ጃንግን ዜጋ ነገሩ በጣም እያሰራው ነው። ቦራናንም አለ ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲብ ቻናል በሰላም መጣችሁ። በዛሬ ሁለት ዘውድ የተሰኘውን ድራማ ተመልክተናል። ተመልካቾች እንደተመለከታችሁት ዘውድ ድራማ ምዕራፍ ሁለት በዚህ መልኩ ይቀጥላል በቅጠል ቲቪ ዩቲብ ቻናል በተመሳሳይ አቀራረብ። በቪዲዮ በአቀራረቤ ላይ አስተያየታችሁን ያላችሁን ኮሜንት በሙሉ ኮሜንት መስጫ ስር እንድጽፉልኝ በትህትና እጠይቃለሁ። ቪዲዮቼ ወደ እናንተ ዘውትር ሲደርሱ ላይክ እንድታደርጉም የምጠይቅ ይሆናል። ተመልካቾች በዘውድ ድራማ በተጨማሪ ማለትም ዘውድ ድራማ በማይቀርብበት ቀናቶች ስውር ልጅ ወደ እናንተ የሚደርስ ይሆናል። ሁለቱ ድራማዎች ቪዲዮዎችን እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆነ።